ውዳጄ ላንጨርስ አልጀመርንም። ጀምረንዋል፣ እንጨርሰዋለን፣ ከድል እናደርሰዋለን። በስራ ላይ እንገናኝ። ሰላሙን ነቅተናል። ከእንግዲህ መነገጃ አንሆንም በዘር በሀይማኖት እያስታወሰኝ እስቲ አንድ ላይ ፋኖ ፋኖ ታሪክ ደጋሚው የአማራ ፋኖ ታሪክ ደጋሚው መከታው ማሞ። መካነ ሰላም በኩል ባለው አባይ በረሃ ወደ ምርጡ ለማርያም እና በዛ ሞጣ ወደ ባህር ዳር የሚወስደው መንገድ በመካነ ሰላም ላይ መዘጋቱን በስፍራው የመጡ መረጃዎች አመልክተዋል። ለዛ ሀበሻ የደረሱ መረጃዎች መንገዱ የተዘጋው በፋኖ እና በመንግስት ኃይሎች መካከል ውጊያ መደረጉን ተከትሎ ነው። ላለፉት ሶስት ቀናት በዛ አካባቢ መኪናዎች ማለፍ በማቆማቸው የተነሳ ማህበረሰቡ በእግሩ ለመጓዝ መገደድን የአካባቢ ነዋሪዎች ለዘጋቢዎቻችን ገልጸዋል። በምስራቅ ጎጃም በቢብኛ አካባቢ በደጓ ጽዮን በሚባል ቦታ ላይ የፋኖ ታጣቂዎች ከሶስት ቀን በፊት በኬላ ላይ ሲጠባበቁ የነበሩ የመንግስት ታጣቂዎች ላይ በወሰዱት እርምጃ ዘጠኙን መግደላቸውን ከስፍራው የደረሰ መረጃ አመልክቷል። የነዚህም ቀብር ስነ ስርዓት በአካባቢ በሚገኝ የቅዱስ ጊዮርጊስ ቤተ ክርስቲያን መፈጸሙን ሰምተናል። የፋኖ ኃይሎች በነዚህ በመንግስት ተጣቂዎች ለግድያ ግድያ ከፈጸሙ በኋላ የመንግስት ኃይሎችም የአጸፋ ምላሽ መስታቸውን የሚገልጹት ምንጮቻችን በዚህ ተነሳ በተፈጠረ ውጊያ በአካባቢ የመኪና መንገድ ማቆሙን በዚህ በመካነ ሰላም በኩል ባለው አባይ በረሃ መንገዶች ዝግ መሆናቸውን ነግረውናል። በዚህ ጉዳይ ላይ ሰፋ ያለ መረጃ በእለቱ ዜና ላይ ይዘናል። ሄኖክስ ሀበሻ ብላችሁ ዩቲዩብ ላይ ሙሉን ዘገባ ከሌሎች ዜናዎች ጋር እንድትመለከቱ እንጋብዛለን። አንዳንዱ ሰው ወያምር ወያፍር ይቺ የታችን ሰሞኑ ላይ ሶሻል ሚዲያ ላይ የሚያስጠላ ነገር እየተናገረች ነው። ወይሷ መልክ ኑራት በመልኳ ተመክታ ይሁን አናቅም፣ መልክ የላትም እስኪ ቪዲዮ እንስማውና ምላሽ ሰጥቶበታል። አብረን አውዙ ቢላ አውዙ ቢላ ማ ይሰማ የለ። እንደው እስኪ ይችል የእዋትማ ኧረ የእዋትማ መለከታችሁን ማለት ነው። እኔ ቆምጬ ከሚል አገባ ወላሂ ላዚም ቆሜ ቢልቀር ይሻለኛል። እኔ ባለፈው ደህና ወንድ ካለ ሀይ በለኝ ቢድዮ በሰራሁት ቢድዮ አንቺ እኮ ማለት ነው አንቺ የግመል ፋና ማለት ነው። አንቺ እኮ የኛ በሬ እራሱ እኮ ተጠይቀሽው ሽማግሌ ልከሽ እኮ እምቢ ብሎሽ እኮ ነው የፋዘር በሬ ማለት ነው። እና አሁን አንቺን እንዲሁ የአማራ ወንድ አንቺን ሊጠይቅ ደግሞ በውስጥ እየመጣችሁ ፍቅር አይገባሽም የምትሉኝ ወንዶ ይትላል። ማን ጠይቆች ሲጀመር አንቺ የግመልፋና በዝህ እርሜሽ ዝም ብለሽ እንትናትም ስራሽን አሰሪ አሮጊት። ምነው አርባ መሞላሽ መሰል መውለድ ተሳነሽ። ጭገራም እንኩሮ። እኔ እኮ የሚገርመኝ የኦሮሞ ሴቶች ማለት ነው። እኔ ቁም ነገር ስነግራችሁ ሊጣላ የለ እምሳችሁ፣ ራሱ እንደዛ የሚመስል እኔ አይቼው የለም፣ ግን ዝም ብዬ በቃ ሳላየው የሚመስለኝ እንደዛ ዝም ብሎ በቃ ልፍ ጭቅጭቅ ያለ ክረምት ጭቃ የሚመስለኝ። ስሜ ረዳሳጅን ማስረሻ እባላለሁ። ው ልዩ ኃይል ቆይቻለሁ። ከልዩ ኃይል ሲበተን ወደ ፖሊስ ተቀላቀሉ ሲባል ፖሊስ ተቀላቀልያሉ። ከተቀላቀል በኋላ እዚህ ቋሪት ወረዳ ደርሶኛል። ከደረሰ በኋላ ትንሽ አንድ ሶስት ወር ምናምን አካባቢ የሰራሁት የሰራውት ከሰራ በኋላ ላይ ው ሰዓቱ ትንሽ ጊዜ ጊዜው ስለተቀየረ ወደ አገር ቤት ሄድ ወደ በለሳ ማለት ነው። በለሳ ለስድስት ወር ከፋኖ ጋር ተቀላቅሎ ተዋግቻለሁ። እንዲያውም ጥቁር ክላሽ ሁሉ ማርቻለሁ። ታጥቄ የሰረበ ጥቁር ክላሽ ጥቁር ክላሽ ሁሉ ተሰጠኝ። እንትን የተዋገው ያለ እዛ፣ በኋላ ከአጎቴ ጋር የፋኖ አላፊ ነበር። ከአጎቴ ጋር ተጣለው። ከተጣለው በኋላ ተደወረልኝ መጣሁ። ነው ሰላም መጣሁ። ከዛ በኋላ ዙሪያ ወደዚህ ወደ ነበረው ወደ ፖሊስ ተቋም ተቀላቀልኩ። ከተቀላቀልኩ በኋላ ያው ብዙ እዚህም ነበርኩ መሰላም ሰላም ብዙ ለ ለብዙ ወራቶች ያክል እዛ መሰላም ሰላም ቆየው። ከቆየው በኋላ ያው ደግሞ አሁን ወደዚህ ወደ በፊትም ለመውጣት ሀሳብ ነበረኝ። ሀሳብ እያለኝ ግን ደግሞ ስለማይመቸኝ ስለማይመችኝ ትንሽ መሳሪያም በሰዓት ስላልተቀበልኩ ለመውጣት ደግሞ ዝም ብሎ ለመውጣት ደግሞ ይደብራል። እዛ በኋላ መሳሪያ ከፍኖት ሰላም አንድ እግር ክላሽ ተቀበልኩ፣ ፍኖት ሰላም። እዛ በኋላ የሆነ ጅጋ ነበርኩ፣ ጅጋ ላይ ያለሁ ከሆነ የፖሊስ እንትን ኃላፊ ነገር እሰጣለሁ። እሱም በወቅት ትም አትቼ መሳሪያ ወረደ። ከወረደ በኋላ ዙረን ፍኖት ሰላም ስነድ ሁለት እግር ክላስ ሰጡኝ። አጭም ሁለት እግር ክላስ እየሰዋ ያው በሀሳብ እኔም በሀሳብ ፋኖ ፋኖ ስለምል ሁሉ ይጠላኛል፣ ያስሩኛል። በቃ አጠቃላይ ሁሉም ስለሚጠላኝ እንደውም አንዴ አሁን በይሰመን እዚህ ገነት አቦ ከመጣን በኋላ ከፋኖ ሀያ ስናይፐር ይኖራል ምናምን ብዬ ከመከላከያ አስር አለቀው ጋር ከሀላፊው ጋር ፈጣለ ለምን ነው የሚኖር ልጆች እንደዚህ የምታሸማቃቸው? ምናምን አለ አለ ሲጀምር ለምን ትፈራለህ ምናምን ብዬ ተከራከር። ከዛ በኋላ ው ለነት አቦ ላይ በፊት ማዛዥ ነበር፣ ጋንት አዛዥ ነበር እያዘዝኩ እያለሁ የሆነ ብሩክ የሚባል የኔ ልጅ ነበር። አሁን ዚ ሚሻው ነው መጥቷል። እሱን ደረጃ የሚባል የሆነ ሚሻ ነበር፣ እሱ ሲያመው እኔ ብድግ አድርጌ መሳሪያውን መሳሪያው ለዚህ ያሰጠው መሄዱ ምናምን አልጠፋኝም ልጁ በፊት ተደብሮ ስለነበር እሄዳለሁ ብዬ አስቤ ነበር ግን ሰጠውትና አንድ ቀን አላደረም ያ ከዚያ መረድኩ እዛ ስልክን አንጣ መራራ እውነት በዚህ መንግስት እየተደረገ ያለው ኦርቶዶክስ ቤተ ክርስቲያን ላይ አፍን በጣም መክፈት አያሳስርም አማራውን መስደብ ያሸልማል በሪፐብሊካን ጋርድ ያሳጅባል አማራውን አትግደሉት፣ አታፈናቅሉት። ከወለጋ ከጉራ ፈርዳ ከሂንቁፍቱ በደን ነው በቃው። ይሄ ህዝብ የተለያየ ጊዜ ተመቷል። ማለት ያስመታል። አማራው መስደብ ግን ያሸልማል። ይህም ፕራክቲካ ላይ አይቻል። ሁለት ህይወት የለኝምና ሁለት ምስክርነት አልሰጥም። ሁለተኛው የፖለቲካ ፓርቲዎች ቁርጠኝነት ነው። እኛ ሀገር የሌለው ነገር ትልቁ። ሌላው ከመንግስት ቀጥሎ የፖለቲካ ፓርቲ የሚባለው ለይስሙላ የሚቋቋመው ብዙዎቹን አይተናቸዋል። ስልጣን እስኪያገኙ ድረስ ይሮጣሉ ወይ ሚኒስተር ከተደረጉ ወይ የሆነ ቢሮ ሀላፊ ከተደረጉ ትግላቸው ቆመ። ምክንያቱም መጀመሪያውን የሚታገሉት ለፖለቲካ ስልጣን እንጂ ለህዝብ አይደለም። ብዙዎችን አይተናቸዋል ጭራቸውን ሲሸግቡ ያ አንደበታቸው ለሆዳቸው የሚመች ነገር ሲመጣ መኪናና ቤቱ ሲደረብላቸው ጸጥ ብለዋል። ስለዚህ የፖለቲካ ፓርቲ ቁርጠኛ የሆነ ለመታገልና ለመጀገን የወሰነ የለም። ችግሩ ደግሞ ምንድነው? እንዳይታገል የሚያደርገው አልፈርድበትም። ግርፉ፣ ምቱ በቪዲዮ እየቀረጹ ራቁት ማሰቃየቱ ደርሶብኝ አይቼዋለሁ። ራቁትን ሆነ በሚያስቀይም ሁኔታ መቀረጽ ሊቀቁት ነው ያልኳቸው፣ አይ አላፍርም፣ አላፍርም እነሱ ይፈሩበት እንጂ በዚህ ዕድሜ ራቁትን ተቀርጫለሁ በቪዲዮ። ሌላው የዲያስፖራው ሚና ነው። እሱን እናንተው ዲያስፖራው እንደዚህ አድርግ አለልም፣ እዚህ ስለቆያችሁ ታውቁታላችሁ። በማላውቀው ጥናት ገና የአሜሪካ ምድር ለሦስተኛ ጊዜ ርግጬ ስለ ዲያስፖራ ሚና፣ የሚዲያ ሚና፣ ሚዲያው የሚጫወተው ሚና አፍራሽ ነው በአብዛኛው። ሚዛናዊ በመሆን ነገሮችን ለማስተካከል በመሄድ አይሄድም። እኔ አሁን ሙሉን ነገር ለምን ተናገርክ ብትልኝ፣ የመንግስትን አንዳንድ ብራይት ፊውቸርስ መናገር ይችል ነበረ። የማልናገርበት ምክንያት ምንድ ነው? ፋና ዋልታ፣ አንድ ሚሊዮን ካድሬ ምን አባቱ ይሰራል። ሌላው የተለያዩ የትግል ስልቶች ያስፈልጋሉ። የመጨረሻ ማጠቃለያ ማድረገው ሲቪክ ዲስኦቢዲየንስ ፓሲቭ ሬዚስተንስ ነን ቫዮለንት ሜተድስ አሉ? ቫዮለንት ሜተድስ አሉ ሁለቱም ኢትዮጵያ ውስጥ በእኔ እምነት ያስጌዳሉ። በሰላማዊ መንገድ መንግስትን ጫና መፍጠር፣ ሁለተኛ ደግሞ እያለክ ዝም ብለህ ተቀመጥ አለን። ዋናው ነገር ምንድን ነው ማስቀምጠው ነገር በቃ ስወጣ መድረክ ላይ ላለመውጣት ሚዲያ ላይ ላለመውጣት ከሞከርኩበት ነገር አንዱ ምንድን ነው ያደኩት ቤተ ክርስቲያን ውስጥ ነው ያደኩት። የወታደር ልጆኜ ነው። እዚህ በአጋጣሚ ወጥቶ እንደሆነ አላቅም እንጂ የወታደር ልጅ አብሮኝ አንድ ክፍል የተመረ ሸዋቅና ካፕቲ መር የሚባል የኒጌሊ ቦርና አንድ ክፍል ውስጥ መምህራን ኮሌጅ እያለን 36ና 37 ቁጥር ነበር አረሳም በ1978 ዓመ ምት የተመረቅነው እና እዚህ ነበር ወጣ ሸዋቅና እንዳለ ነግሮኝ ነበርና፣ እዚሁ ዲሲ ነው የሚኖረው አካባቢ። ስለዚህ ይህን ካልኳችሁ በኋላ የሚጨርሰው ምንድን ነው ባልናገር ይሻለኛል ዝም ብል ምክንያቱም ስትናገር በሁሉም በኩል እንደገና ዳቦ ነው የምትጨበሰው። ማን አስገድዶኝ ነው አስር ዓመት ስለ ኢትዮጵያ እንትን የተናገርኩት? ስድስት ሺህ ዓመት ታሪክ እና ግን መናገር ያለብኝ ስድስት ሶስት ሺህ ዓመት ታሪክ በምትሉት መቶ ፐርሰንት አልስማማም። በአጋጣሚ ዲፕሎማሲና ዓለም አቀፍ ግንኙነት እየተማርኩ ነበር። በዲፕሎማሲና ዓለም አቀፍ ግንኙነት የኢትዮጵያ የውጭ ግንኙነት ታሪክ ብቻ አምስት ሺህ ዓመት ነው። የኢትዮጵያ ታሪክ ስድስት ሺህ ዓመት ነው፣ በማስረጃ የቀረበ ነው። ለምንድን ነው ወደ ሶስት ሺህ የምትቀንሱት? ነው ወይስ ከሰሜን ኢትዮጵያ ከአማራ ወይ ከትግራይ ነው መጀመርያ ያለበት። አም ሲሪየስ ስድስት ሺህ ዓመት ታሪክ አለን። ቅድመ ታሪክ ደግሞ በሚሊዮን አለን። ስለዚህ ታሪክን የሚያሳንስ እንዴት ሰው ታሪኩን ያሳንሳል? ሰው ታሪኩን ፈልጎ ነው እኮ የሚጨምረው። እኛ በጣም ክሊር የሆኑ ሂስቶሪካል ኤቪደንሶች እያሉን ታሪካችን ለምናሳንሳለን የሚል ነው መነሻዬ። በተረፈ እዚህ ጋር ያላችሁ ሰዎች እንደዚህ ቆሜ ሁልጊዜ በምናገረው ንግግር ስንጨምር እዚህ ውስጥ ፈልጎ የተወለደ ሰው የለም። እዚህ ውስጥ ያላችሁ ሰዎች ማንም ሰው መጥቶ እህቴን ጋዜጠኛ ሄርሜላን የዚህ ብሔረሰብ አባል ናት ካልተናገረች ማለት አይቻልም። በማየት ዶክተር አክሎ ግን በማየት እኔ እንደውም አይተ አይታችሁ በይን ብትሉኝ እንዳይቀየሙ እንጂ ዶክተር አክሎ ለምን ይቀየሙኛል? ነገሩ ክቡር ዘር ስለሆነ ደቡብ ነው የሚመስሉኝ አቻሜን ለደበ ፕሮፌሰር አቻሜን ለደበላ ሌላ አይነት እዚህ ጋር ትንግርቱን ብንመለከተው ትንግርቱ፣ በነገራችን ላይ ፕሮፌሰር ትንግርቱ ከኔ እኔ ከተወለድኩበት 120 ኪሎ ሜትር ርቀት ላይ ነው የተወለደው። ለዚህ ይመስለኛል ሚንተገተገ ወደዛ ወደ በረሀ ያለን ሰዎች አንቻሉ ግን ማን ነው ብላችሁ ቢጠይቁ አይቻለም። ብሔረሰቡን እሱ ካልተናገረ ዲፋይን ማድረግ አትችሉም። አንድ ሰው ስሙን ማላውቅ ልውሰድና እዚህ ጋር ጠቆር ያለ ከለር ያለው ወንድም ያለው ማንም ሰው ብሔረሰቡን መናገር አይችልም። አማራ ውስጥ ጥቁር አለ፣ ቀይዳም አለ፣ ቀይ አለ፣ ኦሮሞ ውስጥ ጥቁር አለ፣ ቀይ ያለ ቀይዳም አለ። ኦሮሞ ውስጥ እቺም ያክል አጭር ተሷል እንደኔ ነው ወይ ተንባለ ሜትር ይሄንን በሁሉም ማህበረሰብ ውስጥ አገኛላችሁ። ጋና ቢሆንስ ወጥ ነው። ዚምባብዌ ቢሆን ወጥ ነው። ታውቁታላችሁ። ዚስ ቢመጣ እኮ ጋና፣ ዚምባብዌ ቢመጣ እናወጣለን፣ አሜሪካ ቢመጣ ነጭ እናወጣለን። እኛ ግን ምን ሆነናል? ተቀይጠናል። በተረፈ እባካችሁ ፈልገን ባልመጣንበት ማንነት አንገዳደል። እኔ ይሄንን ብሔረሰብ መርጬ ያልተወለድኩም። ብዙ ጊዜ ብያለሁ፣ አባት ምረጥ ብባል ኖሮ፣ ምድር ላይ ያሉትን አባቶች አሳይተው ምረጥ ቢሉ ኖሮ ቢል ጌትስን ነበር ምለው። እውነቴን ነው። ጭ ጭሱስ አልወለድም። ከተማ አሳይተው ተፈጠር ብባል ኖሮ እምወዳቸው ሁለት ቦታዎች ነው ካየኋቸው፣ ዋሽንግተን ዲሲ እዚህ ዲሲ አካባቢ ያለ ቦታና ስቶኮልም ስዊድን። በጣም ወዳታል። ብዙ ሀገር አይቻለሁ ግን ወዳታል። ህዝቡን ወደዋለሁ በጣም። ስለዚህ እነዚህ ቦታ ኑሩ ብባል እኖራለሁ። አያችሁ፣ መርጫ አይደለም አይመጣሁት። ለምንድን ነው መገደለው? መርጫ ባልመጣሁበት። ሁለተኛ አማራ አልሆንም እስከምትል ህጻን ልጅ ሁለተኛ አማራ አልሆንም አትግደሉኝ። የአያምም አምም የራሳችን ልጆች በዛ ቦታ ላይ አስቀምጠን አንመለከትም። ስለዚህ እኔ የምናደደውና የምናገረው አንድ በት አምላክ ስላለ ሁልጊዜ ጊዜ ውስጥ ያለውን ነው። መምህር ነኝ። መምህር ደሞ ውሸታም ከሆነ በቆሙ ሞተ ማለት ነው። ቴንክ ዩ ነው። በጎጃም የጎጃም አንገው ምድር ክፍለ ጦር አቸፈር ጎጃም ውስጥ አንድ ተቋም አለ፣ አንድ መሪ አለ። መጀመሪያ ልታሰሙ ይገባል ተቋሙ መሪው አርበኛ ዘመን። ስለዚህ በዚህ ቁመና በዚህ መስፈር የሚመጣ ማንኛውም ንግግር በሀሳብ በመወያየት የምንፈታና ወደ ሌላ ነገር የማንሄድ መሆኑን እንድታወቅ ነው። እዛው ይህ ተቋም እዚህ ደረጃ እስኪደርስ ድረስ ብዙ የብልጽግና ፈተናዎችን አልፈን ነው። ተቋሙ እዚህ ደረጃ ነው። ወጣቱ ትናንትና በጠማማ ዱላ በብልጽግና ሚኒሻና ካሪ ጀርባውን እየተመታ ሲንቀሳቀስ የነበር ወጣት ዛሬ የምታዩትን አይነት መሳሪያ ይዞ እንዲንቀሳቀስ የተደረገ ዘመነ ካሴ በመራዋ ቢሆን፣ ስለዚህ ለዘመነ ካሴ ትክሻ መሆን ነው ያለበት፣ እጅግ ጎጃም እንቅፋት መሆን የለበት። በተአምር ይናል ይባል፣ እኛ ጉበኛ ልጆች ሁሌም እውነትን ይዘን ነው መሄጃ። ውሸት እስከ የትም የትም ሊያደርስ ስለማይችል እውነቱ ምንድን ነው? አይደለም ለጎጃም ለወሎ፣ ለጎንደር፣ ለሸዋ፣ ወለጋ ላሉ፣ ደቡብ ላሉ፣ አዲስ አበባ ላሉ አማራዎች አንድ እያነሱን ሳይሰስት ዘላለሙን በጫካ የኖረ ዘመነ ካሴ የሚገርማችሁ የአማራ ትግል በፓርቲ አይመለስም ብሎ ሰው እብድ እያለው፣ ሌላው በፓርቲ ጥያቄውን እንመልሳለን እያለ ሲንከረተት፣ የአማራ ችግር መሰረታዊ ነው ሊመለሰው በያዝነው አፈሙዝ ነው በማለት መጀመሪያ የትግል አብሪ ኮከብ ሆኖ ያሳየን ዘመነ ካሴ ስለሆነ ከሱ መሪነቱ ጭ ማንንም አንቀበል። የአማራ ፋኖ በጎጃም ተቋምም ነው፣ አቋምም አለው። መሪም ነው፣ መርህም ያከብራል። ህዝብም አለው፣ ሀሳብም አለው። ሀቅ ይዘናል፣ ሀቅም አለ። በዚህ ልክ አይደለም ማሸፈርን ጎጃምን ቀጥ አድርገን አንድ አንድ ላይ በአንድ መስመር መምራት እንችላለን። ከዚህ መስመር ውስጥ የሚወጣ ካለ ግን መጀመሪያ በባህል በአገር ሽማግሌ እናያለን ያለን፣ አለበለዚያ ግን ህግ የማስከበር ዘመቻ እናካዳለን ። ይሄን እንድታውቁም እንፈልጋለን። ነገ የቁንዝላ ኃይል መተማ ሄዶ እንዲዋጋ ነው። የመተማ ኃይል መቶ ቁንዝላ እንዲዋጋ ነው። በተመሳሳይ የቁንዝላ ኃይል ወሎ እንዲሄድ እንፈልጋለን። ወሎም መቶ እንዲዋጋ ነው። ሾ ያለ ኃይልም በተመሳሳይ እንዲያደርግ። የአማራ ወጣት ስፔሻል የጎጃም ወጣት አንገቱን ቀና እንዲያደርግ ያደረገልን መሪ መጠበቅ አለብን፣ መከተልም አለብን፣ አላማውንም ማሳካታል ይህ ካልሆነ የውሸት ትግል ላይ ላያ እኛ ወደዚህ ስንመጣ ለዚህ እንደሆነ እንድታውቁ እንፈልጋለን። ሌላው አናዎቻችን በራሱ መከበር አለባት። ምንም ከእናንተ የተለየ ነገር ኑሯቸዋል። መሳሪያና አርሳስ ተሸክመው ጤዛ ውስጥ የሚያድሩት ድንጋይ ትራስ አድርገው የሚያድሩት ሲረባቸው እየተካፈሉ የሚያድሩት ትናንትና ሕወሓት ሲያደርገው የነበረውን አገዛዝ አሁንም በላያችን ላይ እንዳይወድ ለማድረግ እነሱን መጠበቃል። ስለዚህ ህዝባችን፣ ተቋማችን፣ መሪያችን የፋኖ አባል መጠበቃል። በዚህ ምክንያት ነው ምንወያ እኛ የምንፈልገው ነገ ከነገ ወዲያ ይህ ሁሉ ወጣት ሰልጥኖ በይፋ ሰልጥኖ አርበኛ ዘመነ ካሴ መጡ አስመርቆ መልእክት ሰጠ አታ

የአማራ ህዝብ የኢትዮጵያ ህዝብ ጥሩ ህዝብ ነው። እንደ ህዝብ ጥሩ መሪ ግን አልፈጠረም። አሁን ያሉ መሪዎች እውነት ለመናገር በህዝቡ ላይ ውሸት የሚዋሹ ህዝቡን የሚያሰቃዩ፣ ህዝቡን የሚረሽኑ ቅርስ እየሸጡ ድሮን እያመጡ ትላንትና እንመራዋለን ብለው ቃል የገቡለትን ህዝብ የሚረሽኑ በየደረጃው ያሉ መሪዎች ናቸው። ምናልባት አሁን መሪን በመጠበቅ ደረጃ መሪንም ተስፋ አድርጎ በመንከባከብ ደረጃ አሁን የአማራ ህዝብ የጎጃም ህዝብ እያደረገ ያለው እንትን በጣም ጥሩ ነው። ምናልባት እጅግ በጣም አንድ ሁለት ብቻ ሳይሆን ብዙ በላይ ዘለቀዎች አሁን የሚወጡበት ሰዓት፣ እየወጡም ነው በየቦታ። ስለዚህ ከዚህ ግን በተለይ ህዝብን መሰረታዊ በሆኑ ጉዳዮች የሚያሰቃይ ስርዓት ስርዓት ሆኖ አይጸናም። እዚህ ይህ ስርዓት የተሸነፈው ያኔ ነው። ሁለት ለመናገር ነፃ ያልወጣ አእምሮ ነፃነት ኑሮት ትምህርት ይማራል ወይ ሚለውን አንድ ጥያቄ ብትወስደው አይሆንም። በቅርብ ርቀት የድሽቃ የዙ 23 የመድፍ ድምፅ እየሰማ ሰው ቁጭ ብሎ ተረጋግቶ የትምህርት ጥራት ሊጠበቅ ይችላል? ስለማይሆን እውነት ለመናገር በየትምህርት ቤቶች ውስጥ የአንድ ለአምስት የህዋስ የምናምን የፖለቲካ የብልጽግና አደረጃጀት ሲሰበሰቡበት አይውሉም ወይ? አሁን ስርዓቱ የትምህርት ቤት አዳራሾችን አይደለም ወይ ለህዝቡ የፖለቲካ መሰብሰቢያ መሳሪያ አድርጎ የሚጠቀመው ኢብን ማቴሪያሎች፣ የጽህፈት መሳሪያዎች፣ ፕላዝማዎች፣ ፕሮጀክተሮች እየወጡ ለብልጽግና ካድሬ መሰብሰቢያ አይደለም የሚውሉት ወይ? ትምህርት ነፃ ነው ማን ለው ለምንድን ነው? ለዚህ ነው። ስለዚህ የትምህርት እናስጀምራለን መርሃ ግብርና በጎን በድሮን ትምህርት ቤትን ማውደም እንደገና ጥቁር ሰሌዳን ምሽግ የማድረግ ሂደቶች ምንም የሆነ ስርዓት ስለወደቀ ብቻ በእንቅርት ላይ ጀሮ ደግፍ አይነት አካሄድ ይሄደ ስለሆነ ይህን በዚህ ብትይዝልኝ ቤቴ፣ ባለ ቤቴ፣ አዝመሬ፣ እርስቴ፣ ዜማዬ፣ ቋንቋዬ፣ ሽታዬ፣ ጥላዬ፣ ኢትዮጵያ የማማ ከመቅደላ እስከ መተማ ከማይጫው እስከ አደዋ ከኡጋዴን ካራማራ ደም የገበርንበት ደም የገበርንለት ያፈርጅ ብናኛ የርሽትናኛ አለት ይስባሪው አሽከራሪ ማንም ይምጣ ማንም ከእንግዲህ በኋላ በአማራነታችን አንደራደር። አማራነታችን ጥልቅ ነው። አማራነታችን ጥብቅ ነው። እውነት ነው ውዴ። ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ማንኛውም አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ነገ በሌላ በአዲስ ቪዲዮ እስከምንገናኝ ቻው።